በሌላ ሀዲስ ደግሞ ነቢ ሙሐመድ ምን ያሉ፣ በደል ተጠንቀቁ፣ በደል የትንሣኤ ቀን ጨለማ ይሆንባቸዋል። በጨለማ ውስጥ ከሚዳክሩ ወገኖች ትሆናላችሁና አትበድሉ፣ ሰውን በደልን ተጠንቀቁ። እነዛ በጌታ ያመኑ ሰዎች ብርሃናቸውን አብርተው ሲሻገሩ፣ እነዛ አስመሳዮችና በዳዮች ደግሞ ወደ አላህ ያመኑት ሰዎች ይጮኋሉ ይላል ምን ብለው በምድር ዓለም ላይ ሳለን አብረን ስንሰግድ አልነበረምን? ስንመጸውት አልነበረምን? ስንጾም አልነበረምን? ሀጅ አብረን ስናደረግ አልነበረምን? ዛሬ እኛም በጨለማ ስንዳክር ለምን ጥላችሁን ትሄዳላችሁ? ጠብቁን፣ በእናንተ ብርሃን ስር እኛም እናልፋለን። ኢንድሩና ጠብቁን፣ ነክተብስሚ ኑሪኩም ከእናንተ ብርሃን እናቀጣጥላለን ሲሏቸው፣ እነዚያ የጀነት ጓዶች ለአዛብ ጓዶች ምን ይላቸዋል? ቂል እርጅዑ ወራአኩም ፈልተሚሱ ኑራ። እዚህ ብርሃን አንዱ ከአንዱ የሚያቀጣጠልበት ሳይሆን ወደ ኋላ መመለስ ከተቻለ ወደ ምድር ዓለም ተመልሳችሁ ያንን ኑር ወይም ብርሃን ይዛችሁ መምጣት ትችላላችሁ፣ ወደኋላ ተመለሱ ይባላል። መመለስ አይቻለም። ያ ሳይመጣ ነው አሁን ወደ ጌታ አምላክ አሁኑ መመለስ ማለት ነው።